ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል፣ ተብሎ ሁሉ ነገር ከተፈታሚኒት አንስቶ ከእሱ ጋር መረባበሽ እሱ እንዲጨነቅ ለምን ታደርገዋለሽ? ወይ ንቃቂልኝ ና እንዴት ክብር እንደሆነ እንዴት ለወንድ ልጅ እንደሚከበር እንዴት የወንድ ልጅ ፍቅር እንደሚሰጥ በእኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ልሽ የመግባት ስልጣን የለሽ። እሺ፣ ይሄ የተከበረ የእናት አባቴ ኮድ ነው። ዘንድሮ ማን ሰማው? የለም። የሌባይን ደረቅ መልሶ ልብ ያደርቅ ሄርሜላ በግልጽ ልቀቂልኝ ብለሽ ዛሬ እንግዲህ እውነታውንና ነጭ ነጩን ተናገርሽ ማለት ነው። የፈለገ ነገር ቢመጣ እኔ ምን ጊዜም ከሩታ ጎን ነኝ፣ ምክንያቱም ደግሞ ትዳሯ ነው። ትዳሯ ላይ ማንም ወንድ ወይም ሴት መታ እንደዚህ አይነት ነገር ብታደረግባት የምትታገዝ ሰው የለችም። ከዚህም በላይ ልንሆን እንችላለን። እኔ ባሌ ላይ እየተለጣጠፈች እየተዛዘለች የማያትን ሴት ከዚህ በላይም ነው ላረጋት የምችለው። በስርዓት ላናግራት አልችልም የፈለገ ተአምር ቢሆን። ምክንያቱም እሷ ባላይ ልንት ቀኝ የመጣይ ሰው እስከሆነች ድረስ ልታረጉት የማትችሉትን ነገር በሰው ላይ ሲደርስ መፍረድ ቀላል ነው። ሁላችሁም ዛሬ ሩታ ላይ እየፈረዳችሁባት ነው። ነገር ግን ይሄ ትክክል አይደለም። ሄርሜላ ሲጀመር አ የሚመለከትሽ ባልሽን እንደዚህ አርጊው ትሪት አርጊው አንቺ ማን አስተማሪ ያደረገች ሲጀመር ማለት ነው ምን የሚመለከትሽ ነገር አለ? በነሱ ትዳር አብርሽ እኔ መሮኛል፣ ከዚህ በኋላ አልፈልግሽም ካለ ራሱ ከሷ ሕይወት መውጣት ይችላል እንጂ ስለ ባል አያያዝ አንጅ ልታስረሜታችን ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናዴ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም? እኔ ከሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ ሚዛናዊ እና ትክክለኛ የሆነ ሀሳብ እንድትሰጡኝ ነው የምፈልገው ይሄ ቪዲዮ በሄርሜላ ቤት ስለተለቀቀ ብዙዎች የሄርሜላ ኦዲንሶች ስለሆን እዚህ ጋር ያሉበት ሄርሜላ ትክክል ናት ሄርሜላ ትክክል ናት እያላችሁ በጣም ብዙዎቻችሁ እየጻፋችሁ ነው። እሽን ጥያቄ ልጠቃችሁ እናንተ ባላችሁን በሄርሜላ ቦታ ሄርሜላ በባላችሁ ቦታ ያኔ ባላችሁን የምትወስድባችሁ ወይ ደግሞ ከባላችሁ ጋራ በእንደዚህ በሄርሜላ መልክ የመጣች ሰውን እንዴት ልታናግሯ ትችላላችሁ? ይህንን ብታሳውቁኝ በጣም ደስ ይለኛል። ምክንያቱም ከራስ ነው ማንም ሰው ቢሆን ሰው ጫማ ላይ ሆኖ ካላየው በስተቀር ያንን ነገር ለመፍረድ ቀላል ነው። እኔ አሁን ዝም ብዬ ስለ ሰው ካወራሁኝ ሊቀለኝ ይችላል፣ ግን ራሴ ላይ ሲመጣ ግን አደርገዋለሁ ወይ ነው ጥያቄው። እውን አሁን ሄርሜላ ላይ እያደረገች ያለችው ተግባር አንዲት ሴት መታ እናንተ ጋር ብታደርገው ባላችሁንም ይሁን ያችን ሴት በዚህ ልክ ታገሳላችሁ ወይ ነው እንዴ ጨቅጫቃ ለመባል እኮ ያበቃተሩ እሱ የሚያደርገው ነገር ነው። እኛ በሰው አፍ አይደለም በአይናችን በካሜራ ተደቅኖ በቪዲዮ ተደቅኖ ያየነውን ነገር ቀርቶ ባልሽ ከሴት ጋር ታየ ስንባል አብዛኞቻችን ልናጠራር ልምንሄደው ወደ ጸብ ነው የምንጋበዘው። በወሬ በወሬ ማለት ነው፣ በወሬ በሰው አፍ እንኳን አይደለም። እንደዚህ እየተጣበቅሽበት ሙጫ ሆነሽ ማለት ነው። ከህይወታቸው ደግሞ አልወጣሽ። ምን አድርገሽ ወጣሽ? እስኪ ንገሪ። አንቺ እኮ ከሶስት ቀን በፊት እኮ ታመምኩ ብለሽ እኮ አንተ ከጎኔ ካለህ ምንም የሚጎልብኝ ነገር የለም የምፈልገው አንተን ብቻ ነው ብለሽ እኮ ስትለጣጥፍ ነበር። ሰው ነሽ። አብርሽም እንዳይርቅሽ ቃል ያስገባሹ ሰው ነሽ። አሁን እሱን የምንረሳ መስሎሽ ነው እንዴ? መስሎሽ ነው እንደዚህ እያደረግሽ ያለሽው? ጭራሽ ደግሞ አይናውጣነትሽ ለእሱ ልትከራከሪ በማይመለከትሽ ገብተሽ እናት አባቷ ቤትሽ፣ ይሄ ክብር አይባልም መናቅ ነው፣ ይሄ ሰው መናቅ፣ ወላጆችን መናቅ ነው። እናት አባት ቤት ድረስ ሄደሽ አፍ መክፈት አራስ ናት አደለ ጎበዝ ከሆንሽ ከአራስነት እስክትወጣ ጨዋ ከሆንሽ እውነታ አንቺ ለሱ ተቆርቋሪ ከሆንሽ ከአራት ቤት እስክትወጣ መጠበቅ ነበረብሽ ዝም ብለሽ የሄድሽ ዘው የምትይበት ሲፈልግሽ የምትወጭበት ቤት አደለም የእናት አባቷ ቤት ነው ተግባባን ያለችበት ቤት የእናት አባቷ ቤት ነው ይሄ የብልግናሽን ጥግ ነው የሚያሳየው ሲቀጥል ደግሞ ጭራሽ ልቀቂልኝና፣ አሁን እኮ በግልጽ እያሳየሽ ነው ያለሽ ይሄ ተግባርሽ። ልቀቂልኝ፣ እኔ ይዘዋለሁ እያልሽ ነው ያለሽ። ምክንያቱም ወንድ ልጅ በሚሰማው ነገር ስለሚማረክ አሁን ይህን ነገር ይሰማል። ወደ አንቺ እንዲመጣ እየገፋፋሹ ነው። ሩታ ተጨቃጨቂ ሴት ናት እና እሷን ትዘህ ወደ እኔ የሚል ቪዲዮ ነው ይሄ ቪዲዮ ማለት ነው። እና ከዚህ በኋላ ሩታ ሰላማናትንሻት መውሰድ ከፈለግ ውሰጅ፣ አብርሽን የራስሽ ጉዳይ ውሰጅው። ግን ደግሞ አራስ የሆነችን ሴት እየሄዳችሁ እየሄዳችሁ በየተራ መነዝነዝ አችሉም። ሩታም ቢሆን ከዚህ በኋላ በቃ አልሰራም በይ ማንም አይመለከተው አልሰራም በይ እና ከአባችሁ ቤት ነው ያለሹ። ማንም የሚያዝሽ ቦታ ላይ አይደለም ያለሹ በዚህ ሰዓት ማለት ነው። ምን እድል ነው የሰጣት ግን ሩታ እናንተ? እርጉዝ ሆና ዘጠኝ ወር ሙሉ እንደዚህ አሁን ወልዳ እረፍት የለም፣ ረሮት ስባት። ከነዚህ አይነት ህይወት እግዚአብሔር ይሰውራችሁ፣ የምር በጣም ነው የሚያስጠላው። ማለት አንዳንድ ጊዜ ሰላም የሚሰጣችሁን ነገር ፍለጋ ሄዳችሁ አታውቁም? የት ነው ሰላሜን የማገኘው? ግን አንቺ የብልግናሽን ጥግ እያሳየች ነው በቃ። ጨቅጫቅ ለምትሉ ሴቶች ደግሞ ሩታ ጨቅጫቃ ለምትሉ ሴቶች ደግሞ እኔ ብሆንስ፣ በሉ እኔ ብሆንስ የኔ ባል እንደዚህ ሄደ ከሌላ ሴት ጋር ሲላላስ ባየው እንዴት ነው የማደርገው? ለምን አትሉ ለምን አትሉ? ምን አገባት? አሁን ዛሬ የፈረዳችሁባት ሩታና በዛ በዛ ላት ምን አገባት? እሷ ሄዳ በውክልና ለእሱ ለመከራከር ምን አገባት? ምን ቤት ናት? ለምን እሱ ጋር እንደለመደች ሄዳ ሩታ ልትንከባከበህ አልቻለችም፣ ስለዚህ ወደ እኔ ና እኔ እንከባከባሃለሁ ብላ ለምን አልተለጣጠፈችም? እንደፈለጋት ለምን እዛው ጣጣን አልጨረሰችም ከሱ ጋራ አብርሽ? ጋር መምጣት ሩታ ጋር መምጣት ምን አስፈለገ እንዴ? ምንድን ነው እንደ ኤሩታ እኮ እንደዚህ እየሆነች ያለችው እኮ አብርሽ ከአንድም ሁለት ሶስት ጊዜ በቃ ከዚህ በኋላ እንዴ ነው ታስተካክሏል ነገሮች ምናም ምናም ብሎ መልሶ ወደ ሄርሜላ ይሄዳል። መልሶ ከዛች ጋር እንደ በድን ነው የሚቆመው። ስትሄድ የሚያደርገው የሚያደረገው አክት ምናምን፣ እንዴ አሁን ደግሞ እሱን የሆነ ነገር በቃ አይታ መታረም አለበት ብላ ስላሰበች በቃ ልጅ እኮ መከልከል እሷን መብት እንደሌላት ታውቀዋለች። ግን ደግሞ መቆም ያለባቸውን ነገሮች እንዲያቆም ነው እንጂ አንቺ ሄደሽ ጠበቃ ሆነሽ እንድትይላት አይደለም፣ እንድትከራከሪለት አይደለም። አብርሽ እራሱ አፍ አለው እራሱ አንደበት አለው፣ ቤተሰብ አለ፣ ብዙ ሰው አለ። ማስጠየቅ ካለበት ማስጠየቅ ይችላል። ከፈለገው ልጁን ከሆነ በልጅ በሕግም ሄዶ መጠየቅ ይችላል። አንቺ ግን አይመለከትሽም ነው። ስጋ ገባሽ ራፈር ብሎ የወንድ ንፍሮ ማለት እናንተ ናችሁ። ከአንድ አይሉ ሶስት ሰው እስክትምላፍ ድረስ ዝም ያላችሁ ጅሎች፣ ይችን አንዲት የሸጣን ቆራጭ የምታክል ጂኒ ወይስ አስራችሁ በጥፊ ሽቲ ታርጓት ወይ ለሕግ በተሰጧት ወሽመጤ መበጠሱ ጠብቁ። ገና ሁላችሁም ልክ ናት ትላላችሁ፣ ጅሎች። ዲ ሲጀመር ይሄ ቪዲዮ ዛሬ ማለት ነው በሷ ቤት ስለተለቀቀ ነው ሁሉም ትክክል ናት፣ ትክክል ናት ያለው። በሩታ ቤት ወይ ደግሞ ባብርሹ ሚለቀቅ ይሄ ይሄ ኮሜንት አይጻፍም። እና በጣም ይደብራል። ለራስ የሚሰጥ ነገሮች አሉ እኮ እንዴ መቼስ አንዳንዴ እኮ ቆይ ከአራስ ቤት ውጣም ተብሎ እኮ ፋታ ይሰጣል። በጥሩ ነገር እኮ ይመጣል። አሁን እኮ አንቺ ማለት ነው ፍላጎትሽን በግልጽ ተናገርሽ፣ በግልጽ አሳየሽ እኮ፣ የምር በግልጽ አሳየሽ እኮ ልቀቂልኝ አልሿት። በቃ ከዚህ በላይ ምን ይጠበቃል? ልቀቂልኝ ወይ ሳይሆን ማለት የነበረብሽ ልቀቂልኝ ነው ማለት ያለብሽ፣ ወይ ለእኔ ልቀቂልኝና፣ ወይ ጉዴስ እንዲ ሰው እንዴት አይን አውጥቷል እናንተ ለማንኛውም ይሄ አንቺ ጨልለሻል፣ ታስረሽ እጅናግሽ ወደ አማሌል ነው መግባት ያለብሽ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉን። የቪዲዮ ናይቺ የተሰማኝን ስሜት ብቻ እንዲዝም ብዬን የመጣሁት ሰላም ልበላቸው አልበላቸው አላቅም። ለማንኛውም በሩታ ላይ ዛሬ የምትፈርዱ ሰዎች ሩታ ጥፋት የለባትም። እውነቱን ስነግራችሁ ማለት ነው። ማንኛችን ቢሆን ልናደረገው የምንችለውን ነገር ነው ያደረገችው። አይመለከታትም ሲጀመር፣ መምጣትም አችልም። ቤት እናት አባቴ ቤት መምጣት አችልም። ይሄ መናቅ ነው፣ ቤተሰብ መናቅ ነው የሚባለው። ወዳችኋለሁ። መልካም ጊዜ። ቻው ቻው። ላይክሽር ሽር ሰብስክራይብ እያደረጋችሁ